አሰላሙ አለይኩም ወረህመቱላሂ ወበረካቱ የቻንል የቤተሰቦች እንደት ናችሁልኝ? ክርስቲያነት ወንድሞች ሰላም በያለሁ ሀበይ እንደትናቸውንላ በያላችሁበት ለ ሰላማችሁን ያብዛልኝ። ዛሬ ትንሽዬ ድንች ነው የምሰራው ወጥ አይደለም። ትንሽ መፍሮማለች። እነዚህ የተፈጨ ስጋ አለኝ፣ ስጋለኝ፣ ቲማቲም አለኝ፣ ሽንኩርት አለኝ፣ ዜ ቅመም አለኝ ደግሞ ዘ ድንች አለኝ፣ ከዚህ የወይራ ዘይት አለኝ ማለት ነው እና ሀይ ሴትዮናት እንደ ዘርብ ስር ሌብ ላይ ነው ስሙ እንድገሪ እንዳትሉኝ፣ ዝም ብላችሁ መስራት ነው ብ እና ብራችሁ የሚቆዩ ሰብስክራይብ ና ላይካቸው አይረሳ፣ እንዲሁም ኮሜንታችሁ ደግሞ ለእኔ ብርታቴ ነው እና ኮሜንት ማረጋችሁን አትርሱ። ላይክ አርጉኝ፣ አበራቱኝ። እኛው ለእኛው ነደግ እህቶቹ ወንድሞች፣ እንግዲህ ሲህ የወይራ ዘይቲን አድርግ ያለው ከመጥበሻ ላይ ማለት ነው ሽንኩርት እናደርጋለሁ። የትኛው እንግዲህ ከዚህ እንዳሳየኋችሁ ቅማሞች ብዙ አሉኝ። ይሄ ፍልፍል አስዋግ ነው፣ ቁንዶ በርበሬ ነው። ምስል በሀገራችን የሚባለው ስሙ ጠፍቶኛል። ምልህ እንድነው አውጫው ያኔ የኩብዝ በራ ቅጠል እንደገና የነጭ ሽንኩርት የተፈጨ፣ የቀይ ሽንኩርት የተፈጨ፣ ዝንጅብል እርድና ያለኝ። ኢንሻአላህ ዳም በጣም ቆንጆ እንዳርጋችሁ ስሩ። ያው በኮዳሩ ይህን ምንድን ነው ስሙ ድንችን ማለት ነው። በመፍረሙ ነው የሚሰራው ማለት ነው።

በስም ጠብቀዋል ተጠብቀዋል ገና እየጨመርኩት ስራ ነው። ውሃ የራስ ውሃ እስከሚመጣ ድረስ ነው ይህን ነገር፣ በነገራችን ላይ ብዙ አይነት ምግብ ሰራለሁ ግን

ቆንጆ ነው ትላላችሁ። እኔም ፈጣን ነኝ ደግሞ እነግራችኋለሁ ድጋሚ እሰራዋለሁ ማለት ነው። እሺ ካመጣን ደጋን

ከዚህም ደግሞ ሩዝ ጨምራለሁ። ይሄን ያለው ያለ ዚበ ነው። ጉርፋ ሄል ቁርንፍር ነው የጨመርኩት ማለት ነው። የፈላው እንግዲህ አንበርዣለሁ። እንሻላ ይበስለን። ይብሳል እና ደግሞ አሳያቸዋለሁ። እንዲህ እንደሚያምርቁም ነገር እዚህ ይስቆጣል። እኔ መጨረሻ ላይ ነሰነሳለሁ።

ይህን ይመስላል እንግዲህ፣ በጣም ይጥማል። በሩዝም መብላት ትችላላችሁ። በሩዝ መብላት ትችላላችሁ። መልክ ነው። በልጉላችሁ እንግዲህ፣ ላይክና ሰብስክራይን ኮሜንታችሁ አይለኛላለን። መልካም ቆይታ ይሆንላችሁ። አብሽሩ አበራቱ። ላይክና ሰብስክራይን በማድረግ አበራቱ የእኔ ወዶች